ሰላም ጤና ይስጥልን። ውድ አድማጮቻችን እንደምን አላችሁ? ክፍል አምስት ላይ የልቤ ትርታ አሳዛኝ የፍቅር ታሪክ ላይ ያቆም ነው። ዛሬ ደግሞ ወደ ክፍል ስድስት እና ሰባትን ሁለት ፓርቱን ይዘን መጥተናል ማለት ነው። የልቤ ትርታ አሳዛኝ የፍቅር ታሪኩ ክፍል ስድስት። ጌዲዮን መቅደስን የእሱ በሽታ ተጋብቶባት ነው ካሉት በኋላ ህይወት አስጠልቶታል፣ መኖር ሰልችቷታል። በቃ ሰሞኑንማ በዚህ የተነሳ በሽታው ብሶበታል። መቅደስ ግን ይህንን የማይመስል ወሬ አልሰማችም። ብትሰማማ ምንኛ ባዘነች ነበር። ሆኖም አሁንም ከሱ አልተለየችም። ጌዱም ዶርም ውስጥ ሆኖ እንደለመደው ራሱን እየጠየቀ ብቻውን እያወራ ነው። ለምን እማራለሁ ማንን ልጠቅም ማንን ልረዳ ደግሞ ኔን ሰው ብሎ ማን ማነው እኔን እርዳታ የሚፈልግ ማንንም ማንም የለ የለም የማንንም ከዛም ትምህርቱን ለማቆም ወሰነ ቢሆንም ለራሱም የማይከዳቸው ሁለት እውነታዎች ከለከሉት አንደኛው ምክንያት መቅደስን አፍቅሯታል። ሌላኛው አደራ አለበት። አልቻለም። በሁለት መንገድ ተጠመደ። ከዛም ጮኸ፣ ጮህ ብሎ መቅደስ ለምን አፈቀርኩሽ? ለምን ቀረብሽኝ? እያለ ሳት ጀመር። በዚህም ጊዜ ዶርም ውስጥ ማንም ባይኖርም በለጠው የተባለው የክፍል ተማሪ በር ላይ ቆሞ እየሰማው ነበር። መቅደስ ስትወድቅ የተቦጫጨቀው ፊቷ ሙሉ በሙሉ ባይጠፋም አሁን ጤነኛ ነች። ያው እንደተለመደው ተለመደው እሷ ሰዓዳ፣ ብርሃን ወይን ሸቱ ነው። ካፌ ቁጭ ብለው ሻይ ቡና እያሉ ነው። ወይን ሸት ፈጽሞ በፍቅር አታምንም። እሷም የሚገዛት ገንዘብና መልክ ነው። በዚህ ጸባያ ከሶስቱም ጋራ አትስማማም። በተለይ መቅደስ ሁሌም ሰው እንድትሆን ትመክራታለች። እሷ ግን በቀኝ ሰምታ በግራ ታፈሰዋለች። በመጨረሻም ሺሻ፣ ጫት መቃም ከሹገር ዳዶዎች ጋራ ጋር መውጣቷ የታወቀ ጸበያ ነው። እናም እየተጫወቱ ያሉ ዮናስ እየተንጎባለለመጣ ለመጣ ሁሉም ሰላም ካላቸው በኋላ አብሯቸው ተቀመጠ። ከዛም ግን ለምን ወጣ ብለን ምሳን በላም አላቸው። ወይንሸትም ተቀበጥብጣ እሺ እያለ አለች። እነ ብርሃንም የግቢ ምግብ ሰልችቻለሁ ተስማሙ ሰልችቻዋለሁ ተስማሙ። መቅደስ ግን ለመሄድ አልፈለገችም። ቢሆንም በውለታ ስለታሰረች ፈገግ ብላ ጥያቄውን ተቀበለችው። ከዛም ይዟቸው ከግቢ ሲወጣ አሁንም ጌዶን አየ። ዮናስ ተንኮሉ መቅደስን መቅደስን መቅደስ መቅደስን እየታከከ ነው የሚሄደው። ከጌዶን አጠገብ የነበሩ ሁለት ልጆችም አይተው ስለ መቅደስና ስለ ዮናስ ማውራት ጀመሩ። አንተ ግን መቅደስና ዮናስ አፈቀረችው አይደል? ጥያቄ አራይ አይመስለኝም። ተው እንጂ ዮናስን እዚህ ግቤ የማታፈቅረው ሴት አለች ልትለኝ ባልሆነ። በእርግጥ ቆንጆ የተባለ ሁሉ ያፈቅረውታል፣ ግን እሱ የሚፈልጋቸው ጊዜ ማሳለፍ ያደል እንዴ? ባክህ መቅደስም ተከይፋበታለች፣ ታስታውቃለች። ጌደውን ለመስማት ተሳ ነው፣ ከተቀመጠበት ተነሳ። ወደ ለመደው ጫካ ሄደ። ዮናስ ምሳ ጋብዟቸው ሲያበቃ ለምን አንድ ሁለት እያን ስንቀውጠው አናምሽም አላቸው። ይህን ጊዜ ሰአዳ በሉ እኔን ሸኙኝ አለቻቸው። መቅደስም አረ እኔም ጥናት አለብኝ አላምሽም አለች። መቅደስ እንድትቀር ወይንሸትና ብርሃን ለመኗት። እሷም አይሆንም አለች ከዛ ብርሃን መቅደስ ካላመሸች እኔም አልፈልግም አለች። ከዛ በቃ ልሸኛችሁ ብሎ ወደ ግቢ ወሰዳቸው። ከወይንሸት ጋር ተመለሱ። ልክ እነ መቅደስ ወደ ውስጥ ሲገቡ፣ እነሱ በመታጠፊያው መንገድ ሲይዙ ወይንሸትና የሆነ አስተቃቅፈው እየተላፉ ሲላቸውም እየተሳሳሙ መንገር ጀመሩ። ዮናስና ወይንሸት መቅደስ የማታቀው ድብቅ ግንኙነት አላቸው። ሁለቱም የጥቅም ሰው ስለሆኑ ይስማማሉ። ባለፈው መቅደስ የወደቀችው የጌዶውን በሽታ ተላልፎባት ነው የሚለው ወሬ ዮናስ ነው በወይንሸት አፍ ያስለኮሰው። ምክንያቱም ሁለቱ እንዲለያዩ ይፈልጋል። ዮናስ ጌዶን በነገር ግቢውን ሊያስለቅቁት ለወይን ሸት ብር ሰጥቶ አሳምኗታል። ይሄውም በወይን ሸት ስብከት በተደጋጋሚ ዮናስ እና መቅደስ እንዲገናኙ፣ ሲገናኙ ጌዱ እንዲያያት እያደረገች ነው። ጌዱም የሚሰማው የመቅደስ እና ዮናስ የተቀናበረ የውሸት ፍቅር እውነት ነው ብሎ ሊቀበል እየተገደደ ነው። በተለይ ባለፈው አቅፎ ሆቴል ሲያስገባ ሲያስገባት ካየ በኋላ ትምህርት በቃኝ እሷን እያየሁኝ ከመቃጠል ባቋርጥ ይሻለኛል ብሎ ከትምህርቱ ሊሰናበት ወሰነ። ጌዱ መቅደስ እንዳትጠጊኝ ስለ እኔ አይመለከትሽም ካላት ቀን በኋላ ዞር ብላ እንዳላየችው ነው የሚያውቀው። አሁንም ራሱን ጠየቀ። እውነት አፍቅራኝ ቢሆን አትከተይኝ። ስላልኳት እኔን ትታ ሌላ ወንዴ ጋር ትሄዳለች ባትሄድ ነበር አለ። ከዛም ፍቅሯን መቋቋም ሲያቅተው ካይኗ ብርቅ ይሻለኛል ብሎ ብርቅ ይሻለኛል ብሎ ትምህርቱን ሊሰናበት ወደ መጽሐፍቶቹ ብቻ ሰብስቦ ለማንም ሳይናገር ወደ መጣበት ሊመለስ ግቢውን ለቆ ወጣ። ልክ የግቢውን በር ሲያልፍ አደራ መብላቱ ፍቅሯን ማጣቱ አስታውሶ በቆመበት ወደቀ። መቅደስም ከሩቅ አይታው እየሮጠች መታ። በፊት እንደምታደርገው ክብሪት ምናምን አጭሳ ሰውነቱ ሲረጋጋ ሳይነቃ ልታ ልታመልጠው ልትነሳ ስትል አድርጎት የማያውቀውን ወደው ነቃ። መቅደስም ውሃ ሆነች፣ እንዳይመታትም ሁለት ጉንጮቿን በእጆቿ ያዘች፣ ተንቀጠቀጠች። ጌዱ ግን በልቡ አይኖችሽ ስንቅ ሆኖሽ ይሆኑኝ ብሎ ፍዝዝ ብሎ አያት። አይኖቿ እንባን አፈሰሱ፣ አይኖቹም እንባን አፈሰሱ። መቅደስም ሳታውቅ ፍቅሯን ተሰናብቷት ፍቅሯን ተሰናብቷት መንገድ ቀጠለ። መቅደስም ሁኔታው ግራ ጋባት፣ ሳታውቀው በቆመችበት በአይኖቿ ሸኘችው። ክፍል ሰባት በቃ ጌዱ ሄደ። አንድ ሁለት ተብሎ ሶስተኛ ቀን ተቆጠረ። መቅደስ ግራ ገባት። ከክፍል ተማሪ አንስታ እስከ ዳይሬክተር እየመል እየተመላለሰች በምን ምክንያት እንደጠፋ ጠየቀች፣ ግን መልስ ማገኘት አልቻለችም። የጌዱ መጥፋት ዩኒቨርሲቲውም አሳዛኝ ዜና ሆኗል። ምክንያቱም ጌዱ በጣም ተስፋ የተጣለበት ጎበዝ ተማሪ ነው። መቅደስም ምግብ አልበላም ውሃም አልጠጣም አለች። ትኩረቷም ከትምህርቷ ተነሳ፣ ታመመች። ምንም የግሏ ባይሆንም አቅፋ ስታስታምመው የራሷ ያደረገችው ያክል ስለሚሰማት ደስተኛ ነበረች። ፍቅሯ የጋራ ባይመስላትም እሷ ግን አይኑ አይኑ ነበር የፍቅር ምግቧ። አሁን ግን ጠፋ፣ ምክንያት እንኳን ሳታውቅ ተሰውረባት፣ ብቸኝነት ተሰማት። አሁንም የዮናስና የወይን እሸት ሀሳብ ተሳካላቸው። የጀመሩትን ጊም ለማሸነፍ አንድ እንቅፋት አስወገዱ። መቼም ከዚህ በኋላ ይመጣል ብለው መገመት ከባድ ነው። መቅደስም ራሷን አስራ ብቻዋን ዶርም ተኝታ በናፍቆት እየተብሰለሰለች ትገላበጣለች። ከዛም እነሰ አዳመጡ መጡ በየቦታቸው አረፋሉ! አሉ። ወይን እሸት ግን ይህንን የተወጣጠረ እርቃኗ ነች አትባል፣ ለብሳለች አትባል ብቻ ለባብሳ መቀባባት ጀመረች። እነ ብርሃንም የመቅደስ ሁኔታ እያዩ ነው። አያባብሏት ነገር ብዙ ብለዋት ማጽናኛ ቃል አልቆባቸዋል። ደግሞ ያውቃሉ፣ መፍትሄ እንጂ ምክር አይጠቅማትም። ከዛም ሰዓዳ ወደ ወይን እሸት ዞር፣ ወይኗ ግን በአላህ ምን አለ ትንሽ እንኳን ሸፈን ያለ ነገር ብትለብሺ አለቻት። እሷም አረ ይሄም ራሱ ረስሞኛል ስትል ብርሃን እግዚኦ፣ ታዳ አንደኛሽን እርቃንሽን አትሄጂም ስትል መቅደስ በተዋጠው ድምጿ ግን የት ልትሄጅ ነው እንድሆነሽ አለቻት እሷም እ ፓርቲ ዛሬ እኮ እኔና ሚኪ የተዋወቅንበት አንደኛ ወራችን ነው አለች መቅደስም አይ ለወደፊትማ ሰላም ከተባባልሽው ወንድ ሁሉ ልደት ታከብሪያለሽ ብርሃንም ሳቅ ብላ የት ይቀራል አለቻት ከዛም ወይኔና መቅደስ ከተኛችበት አልጋ ተጠግታ እንዳዘነ ሰው ቅልስልስ ብላ መቅደስ ግን ይሄ ጌዱ ጌድዎን ይህን ጌደወን ረስተሽ ለምን ከዮናስ ጋር አዲስ ላይፍ ትጀምሪም? እስከ መቼ ነው? እስከ መቼ እንዲህ ተኮራተሽ? አለች። እነ ብርሃንም ግራ ስለገባቸው አዎ እርሹው እሱ እንደሆነ ጥሎሽ ይዷል። ራስሽ ማረጋጋት አለብሽ አሏት። መቅደስም እናንተ ምን ነካችሁ? ዮናስ እኮ ንጹሕ ጓደኛዬ ነው። ወይን እሸትም ፈጠን ብላ እሱ ግን ያፈቅርሻል ስትላት ስልኳ ጮኸ። በቃ መቅደስ አስቢበት ብላ ቦርሳዋን ይዛ ስልኳን እያናገረች ወጣች። ከዛም እነ ብርሃን ወሬው ሊቀጥሉ ሲሉ መቅደስ ይልቅ እኔም ስለ ጌዱ ያልጠየቁት አንድ የክፍሉ ልጅ አለ እሱ ጋር ሊሄድ ብላ ተነሳች። ሰዓዳ እና ብርሃንም ተከተሏት። ሄደው ሄደውም ሌላ ጓደኛውን አገኙ። ይቅርታ ወንድሜ በለጠው ፈልገን ነበረ ሲሉት በሌ መቃሚያ ቤት ነው በዚህ ሰዓት እዚህ አይገኝም፣ ግን እኔ የምዛው ለሄድ ለሆነ ተፈለጋቸው ለወስዳችሁ ለወስዳችኋለሁ። እነሱም ተስማሙ አብረው ሄዱ። በእውነት እዚህ መንደር መቃሚያ ቤት ቀርቶ ሱቅ እንኳን ያለ አይመስልም ያለ አይመስልም። ብቻ እያሽሎ ከለከ ወሰዳቸው። ወደ ውስጥም ሲገቡ በጣም ተደናገጡ። ውስጥ ያሉት እነ መቅደስ እነሱ ደግሞ ተማሪዎች እያዩ ተፋጠጡ። ግማሽ ግማሹ ጫት ይቅማል። ግማሹ ሽሻ ያጨሳል፣ ሌሎቹ ሲጋራ። ቀስ ብለው ተቀመጡ። ከዛም በትዝብት ቤቱን ይቃኙት ጀመር። አብዛኛዎቹ የግቢ ተማሪ ናቸው ጥንድ ጥንድ ሆነው የሚቅሙና የሚያጨሱት አሉ ከዚያም አንዱ አንዷ መጣችና ምን ልታዘዛችሁ አለቻቸው በዚህ ሰዓት ያመጣቸው በለጠው በለጠውን ሊጠሩ ሊጠራ ሄደ ሂዶ ነበር እናም ምን አለ ምንም አልፈልግም አሉ ታዲያ ምን ልትሆኑ ገባችሁ ስትላቸው በለጠውን ታያቸውን የምፈልገው ነው አላት። ከዛም አጠገባቸው መጥቶ ተቀመጠ። ምን እንደፈለገ ጉን ሲጠይቃቸው ስለ ጌዱ የምታውቀውን ነገር ካለ ብለን ነው አሉት። ስለሱማ እኔም በጣም ታዝቤሻለሁ። ያረግሽው ነገር እኮ ከእንዳንቺ አይነት ሴት የማይ ከእንዳንቺ አይነት ሴት የማይጠበቅ ነገር ነው አላት መቅደስ ምን እንደምታወራ አልገባኝም አለችው ለማንኛውም ልውጣ ልውጣ ስለሆነ እየሄድን እናወራለን አላቸው ከዛም ተነሱ ቀጠለ ቀጥል ልንገራ ልንገርሽ ጌዱ ትምህርቱን የተወው በአንቺ ምክንያት ነው መቅደስም በጣም ደነገጠች ማፍቀሩ ባይገልጽላትም ያኔ ጌዱ ብቻውን ሆኖ ሲያወራ ከበር ቆሞ የሰማ ሁሉ ነገራቸው። መቅደስም እና ብርሃን ጠየቀችው፣ ማን ነው ማን ነው እንዲሁ ያለው? እኔ እኮ የወደቅኩት ብላ የወደቀችበትን ሁኔታ ነገረቻቸው። እነሱም አንገት ደፉ። ብርሃንም ሙሉ ግቢውን እኮ ነው በሱ በሽታ መውደቅሽን ያወራ ያወራ ነው ስትል፣ ታዲያ ለምን አልነገራችሁኝም ብላ ጮኸች። ሌላ ህመም ጌዱን በእሷ ስበብ እንደሆነ አወቀች። ትምህርቱን የተወ በቃ ትምህርት ማስጠላት። ይሄው ክፍል ቁጭ ብላ፣ ሀሳቧ ግን ሌላ ጋር ነው። ከዛም አቋርጣ ወጣች አዳም ተከተለቻት። መቅደስ ግን ምን የሆንሽ ነው? ቢያንስ ለእናት ለአባትሽ፣ ለቤተሰቦችሽ አስታስቢ። የውጭ ዕድልሽን አሳልፈሽ እየተማርሻለሽ እኮ ያስተማሩሽን ህዝብና ሀገር ለመጥቀም ነው። ከሁለት ዕጣ አትሁኝ እንጂ አላም አትሁኝ እንጂ አላማሽንም እንዳትዘነግ እንዴት ትዘነጊያለሽ ብላ ሰአዳም ተቆጣቻት። መቅደስም እንባዋ ተናነቃት። አቃተኝ አቃተኝ አቃተኝ፣ ምን ላድርግ አልቻልኩም። እንዳውም እኔም አልማርም ስትል ሰአዳ መቅደስ፣ ይሄ መፍትሄ አይሆንም፣ ባይሆን ለምን አድራሻውን ፈልገን አንሄድም አለቻት። ከዛም ተያይዘው አድራሻውን ለማግኘት ወደ ቢሮ ሄዱ። ሰላም፣ ጤና ይስጥልን ውድና የተከበራችሁ አድማጮቻችን እንደምንቆያችሁ፣ ከኔካ እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ የልቤ ትርታ የሚለው የመቅደስና የጌዱ አሳዛኝ የፍቅር ታሪክ የባለፈው ሳምንት ክፍል አራት እና አምስት ነበረ ይዘመትን ስንል የነበረው ዛሬ ደግሞ ስድስት እና ሰባትን በዛ አይነት አቅርቤላችኋለሁ ማለት ነው። ታሪኩ ይቀጥላል። እውነት ለመናገር ፍቅር ከባድ ነው። ነገር ግን ደግሞ አንዳንድ ሰዎች ይሄ ዛክትሊ ያለ ነገር ነው ለጥቅማ ጥቅም ነገር ጓደኞቻቸውን ለሌላ ሰው አሳልፈው የሚሰጧሉ። እንግዲህ ጌዱ በማያውቀው ሁኔታ እሷን መቅደን ያፈቅራታል። ነገር ግን እሷ የወደቀችበት ምክንያት በእሱ በሽታ ነው ብላ ጓደኛዋ የራሷ ጓደኛ ብር ይሰጣትና እንደዚህ ብለሽ ተማሪዎችን ተናገሪ ብለው እንግዲህ እሱ በጣም ሰቃይ ተማሪ እና ለሀገሩም ለሕዝቡም ለቤተሰቦችም የሚጠቅም ልጅ ነው። ነገር ግን ፍቅር ኃያል ነው። በዚህ የተነሳ ትምህርቱን ለማቋረጥ ተገዷል ማለት ነው። ትምህርቱን ትቶ እንግዲህ አሁን ላይ ያለበት ሁኔታ አቋርጦ ሄዷል። እሷም ግን ይህን በሰማች ጊዜ እሷ ወርቃ ነው። ያው እንግዲህ ታሪኩን ከላይ ጀምራችሁ ሳነብላችሁ የነበረው ሰምቶ ተከስታልና ወደ ታሪኩ እንትን ስንል እሷ የወደቀችበት ምክንያት በራሷ እንትን ነው። ነገር ግን በሱ በሽታ ነው ብለው ተማሪዎችን ሁሉ ይሄን ነገር ሲሰማ ለማን እንጠቅማለሁ? ተምሬስ ምን ላደርግ? ለእኔስ ማን እንትን ይለኛል? በማለት እሷንም ስለሚያፈቅራትም ትምህርቱንም ትቶ ለመውጣት ተገዶ ከዩኒቨርሲቲ ለቆ ሄዷል ማለት ነው። ይሄም በሰማች ጊዜ እንግዲህ ጓደኛውን በለጠ የሚባለው እበር ሆኖ በሚያወራ እና ብቻውን በሚናገር ጊዜ የሰማው ነበር። ነገር ግን ይህን በሰማ ጊዜ እሱም ያውትቶ እንደወጣና ሁሉን ነገር አስረዳት የወጣበትንም የሄደበትንም ነገር ማለት ነው ሲነግራት እንግዲህ የሰማችው ወሬ ለማመን ይከብዳል ምክንያቱም በዝ በዚህ ነው ተብላ ስትነገር እሷ እንድትመን እሱ እንደሚያፈቅራት እሷም ተደብቃ እንደምታየው አያውቅም። ነገር ግን ያኔ ወቶ ሲሄድ መንገድ ላይ ወድቆ ስታነሳው የነበረ ያኔ ነው። እሷም ግን አልገባትም እና እንግዲህ ጓደኛ አብረው እየኖሩ በጥቅም እንግዲህ የችኛው አብረሃ የምትባለው ጓደኛዋ በጥቅም ነገር የምታምን እና በመልክ ነገር የምትን የምትል ናት። እንግዲህ ጓደኛዋ እንግዲህ ይሄ ዮናስ እሱን አንድ ግም አባረርን። እሱ እንዲባረርና ከእሷ እንድለይ ነበረ ይሄ ነገር ጥረት ሲያደርጉ የነበረው። ተሳካልን ብለው ሄዱ። ማን ነው ዮናስና ብርሃን። ልጁን ከትምህርት ቤት እንዲባረር ማነው ለቆ እንዲወጣ አድርገውታል፣ በሰጡት ኔጌቲቭ ነገር ማለት ነው፣ ባወሩት ኔጌቲቭ ነገር። እና አሁን ላይ እንግዲህ ፍቅር የሚባለው ነገር ላይ ነው ሳለ፣ ጓደኞቻችሁን የምን ያክል ታውቋቸዋላችሁ? በእርግጥ እሷም እንደዚህ በይ በላትም ማለት አልነበረባት፣ ምን ያክል ጌዱን እንደምትወደው እያወቀች እንደዚህ ብትል እንኳን እሷ በጥቅም የምታምንናት። በእርግጥ ብዙ ሰዎች በዚህ አይነት ነገር የሚያምኗሉ ማለት ነው። እና እንግዲህ ጓደኛዋን አሳልፋ ለመስጠት ያፈቅርሻል እያለች ራሱ ስትነግራት የነበረች ጓደኛዋ ነች ማለት ነው። እና አሁን ላይ እንግዲህ ጌዱም ከግቢ ወጥቶ ሂዷል ማለት ነው፣ ትምህርቱን ለቆ በጣም ቆዬ። እሷ ደግሞ በእሷ ምክንያት ሲሆን ይህን ደግሞ ተጨማሪ ስሰማ። በቃ ሁለተኛ እሷም እተዋለው ትምህርቴን ማለት ወደ ውሳኔ ገብታ ነበር። ነገር ግን ጓደኞቿ ለምን አንቺ ሰቃይ ተማሪ ሆነች ወይ ለቤተሰቦችሽ ወይም ውጭ ሄደሽ አልተማርሽም። ስለዚህ ለሀገርሽ እና ለቤተሰብሽ ልጠቅ ምን ይሄ መፍትኄ አይደለም ብለው አንዳንዴ ደግሞ ይሄን ውሳኔ በምትወስን ጊዜ ጠንካራ ጓደኞች መጣ መርጥና ጎበዝ የሆኑ ጓደኞች ምክር ይለግሳሉ ማለት ነው። ስለዚህ እነሱም ደግሞ ይሄንን ለምን ይሄ መፍትሄ አይሆንም ያለበትን አድራሻ ፈልገን እናመጣለን እንጂ በዚህም ምክንያት ልንትን ልታይ አይቻልም በሚሏት ሀሳብን በሀሳብ ሲቀያይሩና ስትቀበል መልካም ጓደኞችም መጥፎ ጓደኞች እንዳሉ ደግሞ መልካም ጓደኞች አሉ ማለት ነው። ሁሉም መጥፎ ናቸው አይባልም። ወይንሸት ማነች፣ ብርሃን ግን እየሄደችበት ያለችው እንግዲህ በጥቅማ ጥቅምና በእንትን የምታምን ነው። እንግዲህ ልጁን ከትምህርት ቤት እንዲለቅ ያስደረጉት በእነሱ ወሬ ነው ማለት ነው። እና አሁን ላይ እንግዲህ ትምህርቱን ለቆ ሄደ ማለት ነው። የእሱ በሽታ ወደ መቅደስ ማን ነው ተላልፎባት ነው ወደ መቅደስ በማለት አሶራ ዮናስ ይሄን ደግሞ ለግቢ ሁሉ እነ ብርሃን ይቺ ወይኗ እንዲናገር አስደረጉ ማለት ነው። የዚህ ጊዜ እነሱ ግን ያው የእሷን ስለሰምነው እውነት ነው ስላሉ በኋላ ላይ እኛም እኮ ያልነው እንደዛ ነው የመሰለን ግን እንደዛ ስላለ ነው ስትል፣ ግን ይህ ወሬ ያወራው የሆናስ ነው እሱ ጋር እንድትገናኝ ስለማይፈልግ ማለት ነው። እና እንግዲህ ታሪኩ ይቀጥላል። ፓርት ሰበን ላይ አቁመናል ማለት ነው። እውነት ጓጉቻ ያለሁኝ እስከ መጨረሻው ላዩ ማለት ነው። ምን ይሆናል? ልጁን አግኝተው ያመጡታል፣ ተፋቅረው ይኖራሉ የሚለውን እስከማየው ጓጉቻለሁ ማለት ነው። እናንተም ላይክ፣ ሰብስክራይብ እያደረጋችሁ ቤት ቤተሰብናችሁን አትርሱ ማለት ነው። ቀጣይ ፓርት ላይ እንግዲህ ወይ ይዘውት ይመጣሉ ወይስ ምንድን ነው የሚለው ተከታታይ ትርክት ነው አርክት ነው። ስለዚህ እንከታተላለን ማለት ነው። አብሬያችሁ የነበርኩት እኔ ፋኖ ወይንም መቅደስ ፋኖ ቀብራሯ ወይንም መቅደስ ነኝ። በቀጣይ እንግዲህ ፓርት ይዘን መጣለን ማለት ነው። ባይዘ የመቅደስ ስለሆነ ስሟ ነው መሰለኝ። አይዶን ነሆን የተረኩትም ብዙም አልችልበት። የቅርታ፣ ስለ ድምፄ እኔ ዜና ላይ ነው እንጂ ዚጋ ብዙም አልችልም በእርግጥ ድምፄ ብዙም ማለት አልችልም፣ ግን ታሪኩ ደስ ስላለኝ ስሟን መቅደስ ስለሆነ ነው መሰለኝ ወድጃዋለሁ ማለት ነው። በቀጣይ ክፍል ፓርት ማን ነው ፓርት ሰባትን አሁን ያነበብ ስምንትና ዘጠኝ ይዘን እንመጣለን። ለነበረን ቆይታ እናመሰግናለን ከምንም በላይ ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሁሉ ዓለም ይሁን። አብራችሁኝ ስለነበራችሁም አመሰግናለሁኝ። ላይክ ሰብስክራይብ እየረሳችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ በቀጣይ እስከምንገናኝ መልካም ቆይታ ላላችሁ ነው ማለት ነው በአዲስ በቀጣይ ፓርት እስከምንገናኝ በአዲስ ስለሆን ነበር። በቀጣይ ተረክቶ ነው የሚመጣው፣ እና ለነበረን ቆይታ አመሰግናለሁኝ። ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለሁሉ ዓለም ይሁን። በያላችሁበት ሰላም እግዚአብሔር ይብዛላችሁ። አብሬያችሁ ቆየሁት እኔው ነኝ። መልካም ጊዜ ይሁንላችሁ። ባላችሁበት ሰላም ይብዛላችሁ። ፍቅርን አንድነትን ይስጠን ከምንም በላይ ደግሞ መልካም ጓደኛ የምር ጓደኛ በአሁን ላይ በጣም ዋጋ ያስከፍላል። እኛ ለጓደኞቻችን ምን አይነት ሰው ነን? ለእነሱ መልካም ከሆን እነሱ ለእኛ ለምን መልካም አይሆኑም? የሚለው ደግሞ አለ በውስጣችን ማለት ነው። እና ስለዚህ ለነበረን ቆይታ አመሰግናለሁኝ። ሰላም ለሀገራችን፣ ሰላም ለህዝባችን ህዝባችን። ላይክ ሰብስክራይብ፣ ባይ ባይ። እወዳችኋለሁ።